ቴንክ ዩ፣ በጣም ዛሬ፣ ትንሽ የሚንጫጫ ሰው አለ። ዩዘር እየመጣ ምንም ማድረግ አይቻልም። ሰው የራሱን አስተያየት መስጠት ይችላል፣ ግን ያው ኔጌቲቭ ኮሜንት አንቀበልም እኛ። በኢሞሽን እየሆናችሁ አትምጡ እዚህ። ገና እንትን ሆናችሁ አትምጡ ከራሳችሁ ጋር አውርታችሁ ተነጋግራችሁ ነው መጀመሪያ። ከራሳችሁ ጋር ውሃ ጠጡ፣ ምናምን ትንሽ ተረጋግታችሁ አይምሮ ወስዳችሁ ወይ አማትባችሁ ምናምን ነው አይሻል። ሰው እንዴት ዝም ብሎ ዘለው እንትን ይላል። ጋይስ፣ አንድ ላይ እናስገባው፣ አርባ ሺን ይቀራል።

ሳስበኝ በ የምናደድ መስላችሁ እጃችሁን አድክሙ። ለማንኛውም ጋይስ፣ አንድ ሚሊዮን እናስገባው ከዛ እንውጣ። የእናንተ ቃል የኔንም ቃል ጠብቀን አንድ ሚሊዮን እናስገባው። ኦኬ። ኤልሲ ቴንኪ። በጣም ያ ጀስት ፖዘቲቭ ብቻ፣ ኔጋቲቭ ለማንም አይጠቅምም። ቴንኪ ቬልን መቅዲ ቴንኪ ሁላችሁ ዩዘሮች በስተዋል። ዛሬ ጋሽ ደርሰናል፣ ሀያ ሺ ነው የሚቀረን። አንድ ሚሊዮን ንግባና ነው

ጋይስ ገብተናል። አንድ ሚሊዮን አመሰግናለሁ፣ ሁላችሁም ሰፖርተር ቴንኪው፣ 1 ሚሊዮን ሁላችሁም፣ ዋን ሚሊዮን እያላችሁ ጻፉ። ቴንኪው፣ አመሰግናችኋለሁ ቃልን ሰምታችሁ ስላስገባችሁ። ቴንኪው፣ እናንተም ሰፖርት። ያ ሁላችሁ፣ ቴንኪው። ያ ሁላችንም ወደፊት ትለያላችሁ። ሁላችሁም ፖዚቲቭ ቫይብ ቴንክዩ ቲ ቴንክዩ። ሃፒ ሁላችሁም አመሰግናለሁ። አንድ ምን ይንገርተናል። ሌላም ቀን መተን እንገናኛለን። ዋው ጉድናይት። ሩሃማ ሁላችሁም ደህና ደሩልኝ፣ ክበሩልኝ። እንዳከበራችሁም እግዚአብሔር ያክበራችሁ። እንደዚህ እየመጣን ፈታ እያለን እንጫወታለን። ያ ጉድናይት ሁላችሁም ቴንክዩ። ጉድናይት ይመቻቹ። ቻው። ቤታችሁ የተባረከ ነው የሚሆነው። ደስ ይላል ብሎ ምናምን። ቴንኪዩ በጣም ዛሬ ትንሽ የሚንጫጫ ሰው አለ ዩዘር እየመጣ ምንም ማድረግ አይቻልም። ሰው የራሱን አስተየት መስጠት ይችላል፣ ግን ኔጌቲቭ ኮሜንት አንቀበልም እኛ። በኢሞሽን እየሆናችሁ አትምጡ። እዚህ ገና እንትን ሆናችሁ አትምጡ። ከራሳችሁ ጋር አወርታችሁ ተነጋግራችሁ ነው መጀመሪያ ያ ከራሳችሁ ጋር ውሃ ጠጡ፣ ምናምን ትንሽ ተረጋግታችሁ አይምሮ ወስዳችሁ አማትዋችሁ ምናምን ነው አይሻል። ሰው እንዴት ዝም ብሎ ዘለው እንትላ ጋይስ፣ አንድ ላይ እናስገባው። አርባ ሺ ይቀራል። ኦኬ

ሳስብኝ በቃ የምናደድ መስላችሁ እጃችሁን አድክሙ። ለማንኛው ጋይስ አንድ ሚሊዮን እናስገባው። ከዛ ምጣ የእናንተ ቃል የኔንም ቃል ጠብቀን አንድ ሚሊዮን እናስገባው። ኦኬ ኤልሲ ቴንኪ በጣም ያ ጀስት ፖዘቲቭ ብቻ ኔጋቲቭ ለማንም አይጠቅምም። ቴንክ ዩ ሄልን መግዲ፣ ቴንክ ዩ ሁላችሁ ዩዘሮች፣ በስተዋል ዛሬ ጋሽ ደርሰናል። ሀያ ሺህ ነው የሚቀረን፣ አንድ ሚሊዮን ንግባን ሀፒ ቴንክ ዩ አሉ አሉ ወሬ አንቀበልም። አሉ አሉ እየተባለ በአሉማ ብዙ ነገር አሉ እኮ ነው ሁሉም አሉ አሉ። ጋይስ አንድ ሚሊዮን እናስገባው

ሚካኤል ገብተናል። አንዴ ምን አመሰግናለሁ ሁላችሁም ሰፖርተር። ቴንኪዩ ዋን ሚሊዮን ሁላችሁም፣ ዋን ሚሊዮን እያላችሁ ጻፉ። ቴንኪዩ አመሰግናችኋለሁ። ቃሊን ሰምታችሁ ስላስገባችሁኝ ቴንኪዩ። እናንተም ሰፖርት ያ፣ ሁላችሁም ቴንኪዩ። ያ ሁላችንም ወደፊት ትለያላችሁ። ሁላችሁም ፖዘቲቭ ባይብ ቴንኪዩ ቲ ቴንኪዩ ሃፒ ሁላችሁም አመሰግናለሁ። አንዲ ምን ገብተናል። ሌላም ቀን መተን እንገናኛለን። ጉድ ናይት ሮሃማ ሁላችሁም ደህና ደሩልኝ፣ ክበሩልኝ። እንዳከበራችሁም እግዚአብሔር ያክበራችሁ። እንደዚህ እየመጣን ፈታ እያለን እንጫወታለን። ያ ጉድ ናይት ሁላችሁም፣ ሁላችሁ ቴንኪዩ ኩትና አክት ይመቻችሁ። ቻው። ሁሉም ነገር እንቁላል አለሽ አለ እንጂ እንቁላል አለኝ በርበሬ አለኝ ዘይት አለ ጫው አለ ጫው አለሽ አለ ጫው ደግሞ ምን ይደረጋል? ጫው ትሞ ያለሽ አፍሽ ውስጥ ሙላት። ጫው ጫው ሙላት ይኸውልሽ። በጣም ነው የሚመራው። አትተፊያት። አንቺ ቅድም ሳሙና ሳሙና ይበላል